እባካችሁ አግዙኝ። እውነት እኔ መኖር ፈልጋለሁ። ብዙ እቅድ አለኝ። ሰርቼ መለወጥ ፈልጋለሁ። ትልቅ ደረጃ መድረስ ፈልጋለሁ። ይሰ ሰባት አልፈልግም፣ ሰው ነው የምፈልግ። ቢያንስ ሰርጀሪ የምሰራ ቅል ሰው አብሮ ከጎኔ እንዲሆን ፈልጋለሁ። ማለት አረብኛ እችላለሁ። እኔ መዳም ቤት ያለች እህቴ የምጨክንብኝ አይመስለኝም ነበር። አረብ ቤት የምትሰራ በአረብ ቤት ድካምን፣ ልፋትን፣ ህመምን የምታውቀው እህቴ የምጨክንብኝ አይመስለኝም ነበር። ዛሬ ግን ጨክናችሁብን፣ በጣም እየጨክናችሁብን ነው። ይች እህታችን ትላንትና ደጋግማ ቪዲዮ ሰርታለች። እባካችሁ እባካችሁ ለታዋቂ ዩቱበሮችና ቲክታከሮች አድርሱልኝ እያለች ነው። ህይወቴን አስትርፉኝ፣ ገንዘብ አደለም የምፈልገው ሰው ነው እያለች ነው እባካችሁ እባካችሁ። አሰላሙ አለይኩም ወራህመቱላህ ወበረካቱ። ውድና የተከበራችሁ እህት ወንድሞቼ፣ ሁላችሁንም ሰላም እንዴት ናችሁልኝ? እጅግ በጣም ያሳዝናለን። እዚህ ምስሉ ላይ የምትዋት እህታችን ዱባይ ነው የምትገኘው ሰው ትፈልጋለች ገንዘብ አይደለም አሰሪዋ በአንሹራሷ እንደምታስታክማትና እና የአንሹራንስ ወረቀት እንደምታሰራላት ተናግራለች ነገር ግን ሰው ትፈልጋለች ሰው የለኝም ቋንቋ አረበኛ እችላለሁ እንግሊዘኛ አልችልም ግባባለሁ እንጂ እባካችሁ የኢትዮጵያ ህዝብ ድረስ ሁሌ ነው የምትለው፣ እና እባካችሁ ከፊል ቤት ነው የምትሰራው። ኢቃማ አላት፣ ሁሉ ነገር ወረቀት ዋላለ። አስክሬን ሲላክ ብቻ እኛ አልቃሾችና አሟቂዎች አንሆን። ለምንድን ነው አንቺና እኔ አረብ ቤት ያለ እህቶች የእህቶቻችንን ድምፅ እንዲታፈን የምናደርገው? ቲክቶክ ላይ መጥተው የሚያለቅሱ እህቶቻችንን ሳይሆን ቲክቶክ ላይ መጥተው የሚሰዳደቡ ዘርን፣ ሃይማኖትን፣ ሰውን ከሰው ከሚያባዱ ሰዎች ቤት እኛ እንገኛለን። እጃችንን ረጅም ነው። ኮሜንት ይጥፋለን። በለው በለው እንላለን። የሚያለቅስ ኢሞጅ እንልካለን። ለምንድን ነው ታዲያ እንድንዛ አይነት ሚስኪን እህቶቻችንን ነ አረብ ቤት እንዲያንችና እንዴኔ በዚህ ፀሐይ እየተንፈቀፈቁ ለሚሰሩ እህቶቻችን ለምንድን ነው የመዳም ቅመም ስራ ስትከፍት የሚወዳት የለም የሚያበረታታት የለም። የመዳምን ቅመም የሚለምናት እና እባክሽ እጅሽን ዘርግልን የሚላሰው ብቻ ነው። በጣም ብዛት ያለው የመዳም ቅመም የሆነ ቦታ ስድረስ ስታው አታግዟትም። አንቺም እኔም አረብ ነን። አንቺም እኔም እህጅ እህታችንን ደሞዝ ሳይከፈላት ያለ ደሞዝ እየሰራች ነው። የምትናገረው ቋንቋ አማርኛ ስለማትችል በምትችል ቋንቋ አስረጅ ተብላ አረበኛ ነው የምትናገረው። አንቺና እኔ ግን ቋንቋ ዋለ እንችላለን ስለዚህ ለምንድነው? እንደዛ አይነት ቪዲዮ እያያችሁ የምታልፉት? ለምንድነው እኔና አንቺ ያልተረዳናት ማን እንዲረዳት ነው የምትፈልጉት? አረብ ቤት እኔና እናንተ ካልተረዳናቸው አረብ ቤት ለሚሰሩ እህቶቻችን፣ ሌላው አሜሪካ ያለው ሀገር ማት ይሰርብን ነው የሚኖረው። የመዳም ሽንት ቤት የምታጥበ የመዳም ገረድ ሲሉን ነው የሚሰሩት። ታዲያ እነዛ ናቸው የሚረዱን? ለምንድነው አረብ ቤት የምትሰራታችንን የማታገዙት? ለምንድነው አረብ ቤት የምትሰራታችንን የማታበረታቱት? ለምንድነው እህቶቻችን ሲያለቅሱ ቪዲዮ ቆርጣችሁ የማትሰሩት? እኮ የምትሰሩት እኮ ከቲክቶክ የምታመጡት አንዳንድ ቪዲዮዎች ሰውን የሚሳደብ አንዳንዱ ከአንዱ የሚሳደብ የሚያባላ የሚያጣላ ነው። ያን ነገር ታዛመዱት አላችሁ። በእምነታችንም እንኳ አይፈቀድም፣ በማንኛውም እምነት አይፈቀድም ነገር ማዋሰድ ከዛ ከዛ ከዛ ከዚህ ሰው ማባላት። ግን ለተቸገረ ሰው የተቸገረን ሰው ምን አለ ሚዲያውን የከፈት ነው እኮ ፖስት ለማድረግ አይደል? ፖስት ብታደረጉላቸው እህቶቻቸው እንደዚህ እያለቀሱ እህቶቻቸው እንደዚህ እየተሰቃዩ ለምንድን ነው እናንተ ፖስት ማድረግ ያቀታችሁ? ለምንድን ነው እናንተ ሄዳችሁ እህቴ አብሽር አይዞች ብላችሁ ኮሜንት ማታደረጉላት? ያ ማለት ለሰው እንዲደርስ ሰው እንዲደርስ ሰው ሲሞት ሰው የሞተ ጊዜ የሆነ ጊዜ አዛኝ እንመስላል፣ አንባችንን የምናፈስንን በቃ የሆነ ከንፈራችንን እንመጥ፣ ወይኔ ወይኔ። ሰው ሳይሞት እንድረስለት። ከሞተ በኋላ ማ አፈራ የሚበላው። ሰው ተቸግሮ መስራት የሰራበትን ገንዘብ ላሁን፣ የለፋበትን ገንዘብ ማገኘት እየፈለገ ድምፅ ከኛ ሲፈልግ፣ የኛን እርዳታ ሲፈልግ፣ ገንዘብ አይደለም የጠየቁት እነዚህ ሁለት ልጆች። አንዷ አረቦቹ ደመወዟን ሳይሰጧት ያለ ደመወዝ እየሰራ እየኖረች ሴታችን ናት። አንዷ ደግሞ እየሰራች ከአሁን በፊትም ሰርጀሪ ተሰርቻለሁ፣ አሁን ግን አቅሜ በላይ ስለሆነ ሴትዮ አንሹራ ስታስተራልኝ ነው። ነገር ግን እባካችሁ፣ እባካችሁ ይሄን ቪዲዮ እርዱኝ ብላ ሪፎርሟን ለብሳ እንባዋን እያፈሰሰች እባካችሁ እያለ እየለመነች ነው። ታዲያ ለምንድን ነው ለእነዚህ እህቶቻችን ነው አንድም ሰው የው ሁለት ሰውም የው ግን ለምንድን ነው እኛ ሃላፊትና ማንዋጣው፣ ይጀታችንን ማንንም አይደለም የጠየቀችው፣ እኛን ነው። እርዱኝ እርዱኝ ማለት በጣም ከባድ ነው። ከሰው ፊት መቆም በጣም ከባድ ነው። እና ለምንድን ነው ለእንደዛ አይነት ተቶቻችን ነው እጃችን ያጠረው? አረቤት እየሰራሽ አረቤት እየሰራሁኝ አቃለው። ከአረብም ቤት እንደዛ አማት እንኳን እንቅልፍ አተኛም። እንደዚህ ታማ ተኝታ እንቅልፍ የላትም። እንቅልፍ አልተፈቀደላትም። እርፈት አልተሰጣትም። አሞሻልና ተኝ አልተባለችም። እየሰራች ነው። እና ለምንድን ነው እናንተ የጨከናችሁባት? እርዷት፣ እገዟት፣ ሽራ አድርጉላት። ቢደውን ይህን ቢደው ሽራ አድርጉት። በኔ ሚዲያ ተፖስትቶ ሰዎች አይተዋት፣ ሰዎች ረርተዋት። አንደኛ የኔ የሚታይልኝ ቪዲዮ እታይልኛለን፣ አልታይም ብሎ ይቅር፣ ችግር የለም። ኃላፊትናችንን እንወጣለን። እህቶቻችንን አለን እንበላችሁ። በቃ ለኸይር ነገር እንጠቀሙ ሚዲያችንን። እህቶቻችንን እንጠይቃቸው። አረብ ቤት የወደቡ እህቶቻችንን እንጠይቃቸው። ሲያለቅሱ አይዟችሁ እንበላችሁ። በገንዘባችንም በሐሳባችንም እንገዛቸው። ና እባካችሁ ነው ምለው፣ እባካችሁ አረብ ቤት የምትሰሩ ሁቶቼ ቡና አታብዙ፣ ሻሄ አታብዙ። አሁን በጣም ሙቀት ነው። ሻይ የምትጠጡ ካገኛችሁ ወተት ጠጡ፣ ቀስቀዝ ያለ ወተት ጠጡ። ውሃ አብዙ፣ ውሃ ጠጡ። በዚህ ሰዓት ቡና የምጠጡበት፣ በዚህ ሰዓት ትኩስ ነገር የምታበዙበት አይደለም። ራሳችሁን ጠብቁ። ጤናችሁን ጠብቁ። በመቀጠል ደሞዛችሁን አልሰጥም ካሏችሁ ቢችል ኤምባሲ ሄዳችሁ መክሰስ፣ ባትችሉ ደግሞ በአካባቢ በሚገኙ ፖሊስ በአገሪቱ እኛ ሀገር ላይ ነው ችግር የለውም አረባ ገ ላይ ሄጋለ እናንተ ከሰዎቻችሁ ጋር የምታዋሩትን ሪከርድ ዛችሁ በፖሊስ መክሰስ ትችላላችሁ። በእኔና በአንች ሳይዳ እስካልደረሰ ድረስ መሆን አናውቀውም በኔና ባንቹ ህመሙ ሲደርስብን የዛን ሰዓት እህቶች እንዲያለቀሱና እህቶች እንዲያለቀሱ ይገባና፣ ግዴታ እኔናቸው ማልቀስ አይጠበቅብንም፣ ግዴታ አንተ ማልቀስ አይጠበቅብህም። እና ከታዋቂ ታዋቂ ለመሆን ቪዲዮ መኮሰት ነው፣ ሰዎችን ማገዝ ነው። ዛሬ ታዋቂዎቹን እንዴት ባገናኙ፣ እንዴት ባገኘኋቸው፣ ከታዋቂዎች ሂዶ ፎቶ መነሳት ያስፈልጋቸዋል አደለ? ታዋቂ ለመሆን በገዛ ሚዲያሽ የሚሳደብና የሚጣላን ሰው ሰውን ከሰው የሚያባላ ሳይሆን በገዛ ሚዲያችሁ በገዛ ቻናላችሁ ሰውን የሚረዳ ነገር ልቀቁ። ሰውን የሚያስተምር ነገር ልቀቁ። ሰውን የሚያግዝ ነገር ልቀቁ። የዚያን ሰዓት ታዋቂ ትሆናላችሁ። ግዴታ ታዋቂ መሆን አይጠበቅባችሁም። ታዋቂ ለመሆን ስትፈልጉ በራሳችሁ ፔጅ ላይ የምትፖስሱት ፖስት ለእህቶቻችሁ፣ እና ለሀገራችሁ ለህዝባችሁ የሚጠቅም ከሆነ ወላሂ ሰው ይከተላችኋል ዛሬ አይታየሽልሽም። ዛሬ አልታወቅሽም። ነገ ታዋቂ ለመሆን ደግሞ እዚህ ምድር ላይ ለመታወቅ ሳይሆን አላህ ዘንድ ታዋቂ ለመሆን ሞክሮ የመሰሩት ስራ አላህ ዘንድ የሚያስገኝ ነገር አለ። እንደ ይህ ነገር ሀይር ነገር ነው ወይ? ለስራው ወይ ካላህ ዘንድ ያጣላኛል፣ አያጣላኝም፣ አላህ ዘንድ የተፈቀደ ነው፣ አልተፈቀደ ነው፣ ይህን ስራ ስለሰራው አላህ የጠላዋል፣ አላህ ይወደዋል ብላችሁ አላህ ዘንድ እንጂ ትልቅነት ወይንም ደግሞ ክብር ማገኝ ከሰው ዘንድ አይደለም። ሰው አወቀሽ አላወቀሽ። ግን በማንቻችሁን ሚዲያ በምትሰሩት ቪዲዮ ኸይረ ነገር ከሰራችሁ ሰው ኸይረ ነገር የሚሰራን የማያበረታታ ትንሽን ቢሆን አይጠፋ። ታዋቂ ለማገኘት በጣም ትደክማላችሁ። ከነንትና አድርሱን ከነንትና አድርሱን ከነንትና ወሰዱን አይደል የሚሉት። እናንተ ታዋቂ መሆን ትችላላችሁ ነገ። እባክሽ ተቃውን። ዛሬ ተስፍሽን አገናኙ እንትናን አገናኙ እንደሚባል ሳሪን አገናኙን ሃይባና አገናኙን የሚባለው አይደለ እንደነሱ መሆን ስትፈልጊ በቻናላችሁ ላይ ጥሩ ነገር ልቀቁ። እህቶቻችሁን ወንድሞቻችሁን የሚረዳ ነገር ልቀቁ። አባት እናቶቻችሁን የሚረዳ ነገር ልቀቁ። ሀገራችሁን የሚጠቅም ነገር ልቀቁበት። እንደዚህ የሚያለቅሱ እህቶቻችሁን እንባቸውን በሱላቸው። እኔና አንቺ ጤነኛ ሆነን እየሰራ ነው፣ ግን ጤናቸውን አጥተው እንባቸውን እያፈሰሱ በየአልጋው ስር ላይ የወደቁ እህቶቻችን አሉ። ታዲያ አንቺና እኔ አባ ሀገር እንዳላደለን፣ መዳን ቤት እንዳላደለን እየቀለጥኩ እየሰራሁ እያየሁት እየደከመኝ እህቴ አረቤት የምትሰቃዩ እንደት እንዴት አይገባኝም እንዴት አያመኝም። እና እባካችሁ አረቤት የምትሰሩ እህቶቻችን እባካችሁ የሚለቀቅም ቪዲዮ ለሰው እንዲደርስ እናንተ በቻላችሁ ትሸር አድርጉ በቻላችሁ ለጓደኞቻችሁ ልቀቁ። ያ ቪዲዮ እህቶቻችሁ የታመሙ እህቶቻችሁ ከሚያግዛችሁ ይደርሳል። አንድ ሰው አንድ ጠንካራ ሰው ያግዛችኋል። እና እባካችሁ ነው የምለው። አላህ እንደ አይነቱ መከራ ይጠብቃችሁ። ወንዶቼ ማሮቼ፣ ሰላሙ አለይኩም ወራህመቱላህ ወበረካቱ።